እንዴት መጣክ እያለችው ነበር ማለት ነው እና እንኳንም ደህና መጣክ ብቻዬን ደብሮኝ ነበር ብላ ስትለው ለምን ታዲያ ሳትደውይልኝ? ብሏታል። ሰኒም አይ እኔ ከዚህ በፊት እንደዚህ ሰው እንደውዬ ጠሪቼ አላቅም ብላ ስትለው ክብሮምም ምን ችግር አለው ታዲያ በእኔ ትጀምር ያለሻ ብሏት ነበረ ማለት ነው። ከዛን ሰኒ ግን ምን ሆነሽ ነው፣ ለምንድን ነው እንደዚህ የምትርቅኝ እኔ ከአንቺ ምንም ነገር ፈልጌ አይደለም ብሏታል። እና ምን ፈልገህ ነው ብላ ስትለው በቃ ጓደኛሞች እንሁን፣ የልብሽን ንገሪኝ፣ የልቤን ልንገርሽ፣ ላዳምጥሽ ብሎ ሲላት እሷም ቆይ ላስብበት ብለዋለች ማለት ነው። ምን ነው የፍቅር ጥያቄ እኮ አይደለም ላስብበት ምት ብሏት። እንግዲህ ወክ ይዟት ወጥተው ያው ወክ እያደረጉ አየር እየተቀበሉ ነበረ ማለት ነው። እሷም እንደምታስብበት ነግረዋለች። በጣም ምን አራበክም እንዴ ብላ ስትለው ምን ነው ዛሬ ብሎ ሲላት አይ እርቦኛል ምሳ ክንታል በላክ እንብላ እያለች ነበር። ያው ምሳ ስራልኝ አቴኝም እንዴ ብሏታል። ወደ ቤት ሄደው እንግዲህ እሷ የፈለገችው የድርቆሽ ፍርፍር ስለነበረ ያው ደረቅ እንጀራ የለም የምፈልገው የድርቆሽ ፍርፍር ነው ብለዋል ብላዋለች። እንግዲህ ክብሮምም እንዲ እንጀራው እኮ የለም ብሎ ሲላት፣ አይ እንግዲህ እሱን ስራልኝ አምሮኛል ቆይቷል አልተበላው ብላ ስትለው፣ ምን ነው አንቺ ልጅ ግን አረገሽ እንዴ ያንንም አማረኝ ያንንም አማረኝ የምትይው ብሏታል ማለት ነው። እና እንግዲህ ሄዳ ደረጃ ላይ ቁጭ ብላ ነበረ። ቁጭ ባለ ሰዓት ነበረ ኪራ እዛ ጋ መጥቶ ምን ነው ሰኒ እዚ ጉጃልሽ ደረጃው ላይ ብሎ ሲላት፣ አይ ለክችን እኮ ቀረብ ልበል ብዬ ነው ሽታው እንኳን ራቤን ቢያስታግስልኝ ብልሃን ማለት ነው። ኪራ ግን አንድ ነገር ልጠይቀክ ብላው፣ ምንድን ነው ሰኒ ጠይቂ ብሏታል ማለት ነው። ሰኒም ኪራ፣ እኔ ግን መጥፎ ሴት ነኝ እንዴ? ነገረኛ ሴት ነኝ እንዴ? ብላ ስትለው፣ እንዴ ሰኒ፣ በፍጹም አይደለሽም። ማኑ ደግሞ ይሄን ያለው አንቺ ጋር እኮ ዘና ማለት ሳቅ ጨዋታ ነው ያለው ብሏታል ማለት ነው። እና በቃ ነኝ ወደ ቤት እንግባ ብሏት እሱ ወደ ውስጥ ገብቷል። እሷም ሂድሽ መጣሁ ብላ በረንዳ ላይ እንግዲህ ክብሮም በዚህ መሀል ክችን ውስጥ እየሰራ ነበረ ማለት ነው። እና ያው ኪራ ወደ ቤት ከገባ በኋላ ዛሬ እኮ ላሳርፋችሁ ብዬ ነው ብሎ ጽናትን ይላታል ክብሮም፣ እኔም ሳረዳክ እያለችው ነበረ ማለት ነው። ግን ሰኒ ቆየች የት ሄዳ ነው? እያለ ክብሮም ሲጨነቅ ኪራ ኧረ፣ በረንዳው ላይ እኮ አይቻታለሁ አሁን ስመጣ እዛ ነበረች ብሏል። ክብሮምም ኧረ እኔ አሁን ሄጂ አጥቻታለሁ የለችም እንዴት ሳላ አታዲያ ብሎ ሲለው ኪራ አይ ረግጠካት አልፈክ እንዳይሆን ብቻ ብሎታል ማለት ነው። ክብሮም እንኳን ረግጫት እኮ በደንብ ሳናገራት የምትቆጣ ልጅ ናት ብሏል ማለት ነው። ያው እንግዲህ በጣም ተጨንቆ የቴዳ ይሆን እቤት ሄጄ እንዳልፈልጋት፣ ትቆጣለች፣ ትቆጣኝ ይሆን እንዴ፣ መንገድ ላይ ብንተላለፍስ፣ ለምን መጣ ብትለኝስ፣ ግን ትንሽ ልጠብቃት እና ታልመጣች ሄጄ እቤት አያታለሁ ብሎ፣ ስልኳም አይሰራ ጺም እንግዲህ ደውላላት ነበረ ስልኳም አይሰራም ማለት ነው። ናሆሜ እናቱ ደውላ ከእናቱ ጋር እየተጨቃጨቀ ነበረ፣ ልጅ ውለዱ እያለች። ናሆሜም እናቴ ምንድን ነው ይህን ነገር? ሁሌም ልጅ ውለዱ ልጅ ውለዱ የምትዩ ሰርጉንም፣ ተሆነ አሁን ላይ አንፈልገውም፣ ትንሽ መቆየት እንፈልጋለን። ሁለተኛ ስለ ልጅ የምታነሽብኝ ከሆነ እዛች ቤት ድርሻልልም እናቴ ብሎ በጣም በመናደድ እየተናገራል ነበረ። ያው ናሆሜ ተናዶ ሳይሆን ያለበትን ችግር ያለበትን ውስጥ እንግዲህ ምሩ ምን ላይ እንደሆነች ስለሚያውቅ ይህም ከብዶት ነው ማለት ነው። እውነቱን ለመናገር ከብዶታል። እናቱ እንግዲህ ምሩ የልብ ሕመምተኛ እንደሆነች የምታውቀው ጉዳይ ስለሌለ የልጅ ጉጉት ስላላት እንዲወልዱ ትፈልጋለች ማለት ነው። እንግዲህ በዚህ መሀል ነበር ስልክ የተዘጋው። ምሩ ናሆሜ እናትክን ነው እንደዚህ የምትቆጣው ብላ ስትለው፣ አይ ያለ መግባባት ነው ብሏታል። በል አሁን ደውለክ ይቅርታ ጠይቃት ብለዋለች ማለት ነው። እሱም እሽ ምሩ ብሏታል። ያው እንግዲህ እናቱን ደውሎ ይቅርታ እንዲጠይቅ ምሩ ነግረዋለች ማለት ነው። ይህን እያሉ እንግዲህ ምሩና ናሆሜም ወጥተው ወግ እያረጉ ነበረ። ይች መንገድ እኮ ብዙ ትውስታ አለችብን ብዙ ነገር እና ብዙ ነገር አይተንበታል ብሏታል። እሷም በቃ አሁን ወደ ቤት አንሄድም እንዴ ባልየው ብላ ስትለው፣ ምን ነው ምሩ ብሎ ሲላት፣ አይ ብርዱ ሳይመጣ ብዬ ነው ብለዋለች። ኧረ ችግር የለም አንከፍክፎ ክፎ የሚወስድሽ መኪና ነው ይዚጋ ብሏል። ግን አለሽ ምንም እንዳታስቢ ጀርባ ብሎ ይስተካከልልኝ ብለዋለች። ነይ ውጪ ልዘልሽ ብሏት ነበረ ምሩ እንዴን አሁሜ ሰው ምን ይለናል ብላለች ማለት ነው። ምን ይነናል ታዲያ ያው አበዱ ነው እንጂ የሚለን ታል ማለት ነው። እና እንግዲህ ኪራ ጽናትን ልጅ አንድ ህፃን ልጅ እኮ ታክሲ ውስጥ አይቼ አንቺ ነው የምትመስለው ሳጫውታት እንዴት አባቷ እንደምታምር ሲላት ማናት እሷ ብላለች ማለት ነው፣ በጣም ተቆጥታ። እንዴ ተረጋጊ እንጂ ጽናት እንደ ህፃን ልጅ እኮ ነች። በጣም ነው የምታምረው፣ እንዴት እንደምታምር እኮ ብታይ። እንደሱ አይነት ልጅ ነው የምፈልገው እያላት ነበረ ማለት ነው። እና ጽናትም ኪራ ስንጋባ ነው የምወልደው። መቼም አሁን አልወልድም፣ ከአሁን በአሁን እኮ አይደርስም ብለዋለች ማለት ነው። እንግዲህ ያው አባቷ ደግሶ መልስ ደግሰው እስከሚጠሯት ትጠብቃለች ማለት ነው እና እቅዷ እንደዛ ነው። ኪራ ግን አሁን ላይ ልጅ በጣም ፈልጓል። ጽናት ወንድ ልጅ ነው የምፈልገው እያለች ነው። ኪራ ደግሞ ሴት ልጅ ነው የምንፈልገው፣ ወንድ ልጅ እኮ ዱርዬ ነው እያላት ነው ማለት ነው። እና አይ እኛ ዋናው ጤነኛ ሊስጠን ነው እንጂ ወንድም ሆነ ሴትም የሚሰጠው ፈጣሪ ነው ብለዋለች። እሱማ ልክ ነው በቃ አታጣይኝ ብሏታል። ያው ከፈጣሪ ጋር ጣልቃ መግባት አይቻልም። ለምን ዋናው ጤነኛ ሊስጠኝ ነው ማለት ነው። ሴትም ወንድም ሆነ የተባረከ ሊሰጥ ነው። ለማንኛውም ያሰባችሁትን ፈጣሪ ያሳካላችሁ ማለት እፈልጋለሁ ኪራና ጽናትም ማለት ነው። እንግዲህ በዚህ በመጨነቅ ላይ እያለ ክብሮም ወደ ሰኒ ቤት ሄዷል ማለት ነው። ሰኒም እንግዲህ ቤቷ ሄዳ ስቅስቅ ብላ እያለቀሰች ነበረ። እህቴ እኮ ይህንን አውቃ ነው አንቺ ሰው እንዳትቀርቢ ያለችኝ። እውነቷን ነው። እኔ ሰዎች ይቀርቡኝና የሆነ ቃላት ሲናገሩኝ በጣም ይከፋኛል። እንደ ሸክላ የሚሰበር ልብ ነው ያለኝ ብላለች ማለት ነው። እንግዲህ ኪራ መቼም የሚያስቀይም ቃል አልተናገረኝም ለምንድን ነው እንደዚህ ከፋኝ? ብላ በጣም እንግዲህ ከፍቷት ነበረ። የራባትንም ምግብ ሳትበላው ሄዳለች። እንግዲህ ያው ክብሮም እንዴ፣ እች ልዩነትም አመረረች፣ እንዴ ድርቆሽ እንዳለች እርጥቡን እንጀራ ለማድረግ ጣራ ላይ ወጣች እንዴ እያለ በጣም ሲጨነቅ ቀጥ ብሎ ሲሄድ እቤት አይቷታል ማለት ነው ሰኒ ምን ሆነሽ ነው የቆየሽው ስጠብቅሽ አይንሽ ግን ያለቀሰ ይመስላል ብሎ ሲላት አይ ፊልም አይቼ ነው አንቺ ፊልም አይተሽ ሰኒ አትዋሽኝ ብዙ ጊዜ ዋሽተሽኛል ብሎ ሲላት አይ አይደለም በፊልም ነው በቃ ልጨቀጭቀኝ ነው እንደመጣከው ብለዋለች ማለት ነው አይ አይደለም ብሏታል እንግዲህ ብዙ ሰዎች እኔን ይቀርቡኝና እንደዚህ ሲሉኝ ይከፋኛል ብሎ ብላ ለክብሮም ነግረዋለች። ክብሮምም ራስሽን እኮ እንትን የምትው አንችንሽ ለሰዎች ደግሞ ብዙ እንትን አትስጫቸው ብሎ ያው የራሱን ምክር መክሯታል ማለት ነው። ጽናት እንግዲህ አሁንም የባህሉ ነገር የድንግልናው ነገር ጽናት እንግዲህ የሰርጉ ለታ ምን እንደምትል በጣም ግራ ገብቷታል። ያው ኪራ ደግሞ አይ እኔ አስገድጄሽ እንትን እንዳልነው ለጋሽ እውነቱን እንንገራቸው ብሏት ነበር። እኔ ስምክን በመጥፎ ማንም እንዲያነሳው አልፈልግም ብላለች ፅናት ማለት ነው። እና በጣም እየጨነቃት ነው ስለ ክብር ንጽናዋ ጉዳይ ማለት ነው። እንግዲህ ያው የሀገሩ ባህልም ስለሆነ የአባቷ ስም እንዲጠፋም አልፈለገችም ማለት ነው። እና ያው እንግዲህ ያለታ ይታያል፣ ድንግል ነች አይደለችም የሚባለው እሱ ነገር በጣም እያሳሰባት ይገኛል ጽናት ማለት ነው። እንግዲህ ያው በቃ እንተኛ፣ እንግዲህ ፈጣሪ አውቃል ብለው በቃቻው ደህና ደር ብለው ብላው ጽናትም ኪራም ተኝተዋል ማለት ነው። አሁን እንተኛ እና ጠዋት ምሩጋ ሄጄ ቤት አጸዳላታለሁ ስትለው፣ ኪራም በቃ እኔም በዛው ሄጄ አይቻት ወደ ስራ ሄዳለው ብሏል። እንግዲህ ጠዋት ሲነጋ እሷም ቀጥ ብላ ምሩጋ ሄዳ ቤት እያጸዳይ ነበረ። ምሩም ተንቅልፏ ከተነሳች ወይኔ ጽዳት ወይኔ ጽናት እያጸዳሽ ነው አደከምኩሽ አይደል፣ ሁለት ቤት ስራ አደከመሽ ብላ ስትላት፣ ውይ በጣም የትኛውን ስራ ሰርቼ ነው የሚደክመኝ ብላታለች ማለት ነው። አሁንማ እኮ ህጻን ልጅ አረጋችሁኝ። እኔኮ ደህና ነኝ። የኔ በሽታ እንኳን ስራ ሳልሰራበት እንኳን ስራ ሰርቼበት ሳልሰራበትም እሚተወኝ አይመስለኝም ብላለች ምሩ። ጽናትም አይዞሽ የበሽታ ትንሽ እኮ የለውም፣ ግን እያደር ይተውሻል ብላ ስትላት ዋናው ነገር ተመስገን ማለት ነው ብላታለች ምሩ። አዎ እግዚአብሔር ይመስገን፣ ከትናንቱ ዛሬ ደህና ነኝ። ካልጋ ላይ ተነሳች።